እጅ ኮ በጣም ነው የሚያመው ሲጠቃሉ፣ ዝም ብያት እሷ እጅ በጣምና ውዶች እንደዚያ ነው። ይኸው ላችሁ ዛሬ እልማን እየጠቀለልን ነው ማለት ነው። የእኛ ቤት ተጠቅልሎ ነው ፈላጊ ሶስት ሰው ገባ እና ላሁ፣ ተጠቅልሎ ነው እኛ ጋር ማለት ነው። እንትን የሚገባው ፈላጊ ውስጥ የሚገባው ታች የሚደረገው እንደዚ፣ ይሄንን ማለት ነው። ጥቅልል ታደርጉታላችሁ። ጠቅልላችሁ ስታበቁ ማለት ነው ተለያየ ውስጥ አስገቡታለች። ሁለት ወርደት አይበላሽም፣ ምክንያቱም ገስቲር ስለሚደረግ በቅዝቃዜ ማለት ነው። እንትን በጣም እንዳይቀዘቅዝ እንትን ይለዋል፣ ያ እንዳይበላሽ ገስቲሩ ይከላከለዋል ማለት ነው። 11 ሰው ገብቷል እና እንደዚያ ነው ኮምፒውተር እንትን እንትናላችሁ ማለት ነው የማታውቁት ካላችሁ እንደዚህ በገስት ዝም ብላችሁ ተለጃ የምታስገቡት ማለት ነው እንደዚህ በገስት ጠቅለል እያረጋችሁ ማስገባት ትችላላችሁ አያችሁ አሁን ይሄንን ነው ተለጃ ውስጥ እናስገባዋለን ማለት ነው እንዴ ጠቀለል ነው ላይክ አድርጉ ያ 13 ሰው ገብቶ ቆይ አንድ ሰው ቻ ላይክ ያደርገ ለምንድን ነው ላይክ ማታደርጉ ያ ሰው የሚዳቀሙት ውዴ እንድለወጥ አትፈልጉም እንዴ እህታችሁ እንድለወጥ አትፈልጉም እንዴ እንዳድግላችሁ ማለት ነው እና ገባ ወጣ ደግሞ አትበሉ ማለት ነው። ተከታተሉኝ እሺ። አታንኮሻኩሽብኝ እንዳትሉ ምንም ማድረግ አይቻልም። የቀርታ ጠይቃችሁ አለ አሉ ለሚንኮሻኮሻው ነገር ማለት ነው። የስራ ጉዳይ ስለሆነ ምንም እናደርጋችሁ አንችልም። እንዴ ገበዝ ገበዝ ገበዝ ወንድ ጀግና እኮ ነሽ። አንቺን አለማድነቅ ይከብዳል። ሲጀመር ስልክሽ ሳለ አንዱ ቆይ አለማድነቅማ ይከብዳል። እናት ሆይ አያችሁት እንደሚመስለው ወይ ሲያምር ደስ ሲል ማለት ነው። የሌለ እኮ ነው። እንደዚህ እያደረጋችሁ ማለት ነው እንትበሉ እና ማለት ነው አራት ሰው ነው ያላችሁት፣ ማለት ነው ቁጭ ያላችሁት ላይክ አድርጉኝ እንጂ አረፈው። እና ደግሞ በኮሜንትም ጻፉልኝ እናንተ ማለት ነው ሮማን ሲመጣላችሁ ቤታችሁ እንዴ ነው የምታደርጉት? ያኔ በገስቲር ነው የምትጠቀልሉት፣ ኋላ ዝም ብላችሁ የምታስገቡት? እኛ ያውላችሁ በገስቲር ነው የምንጠቀልለው ማለት ነው። እና ግን በገስቲር የምትጠቀልሉት አሪፍ ነው። የመዳቀሞች አይበላሽባችሁም ማለት ነው። ብቻውን የምታስገቡት፣ እየጠቀለላችሁ አስገቡት። እና አሪፍ ነው ያው እላችኋለሁ። እና እንደዛ ነው እስከ አበረታቱን እኛም ኑ እንተባበር ማለት ነው። ራስ በራሳችን እንደግ፣ ተያይዘን እንደግ፣ ጥሩ ደረጃ እንድረስ። በፈጣሪ ፍቃድ ይችላል፣ ፈጣሪም ሲጨመርበትም ለሁሉም ነገር አሪፉ። እህለን እህለን ግቡ ግቡ ግቡ። እኔ ብዛት አልቆይም የዩቱብ ላይ ከፍቼ ብዛት ቁጭ አልልም። ምክንያቱም ያው ታውቃላችሁ፣ መደብ ስራ ከባድ ነው። አሁንም ትምህርት ቤት የሆነ ልጆች በሰዓት ተኝተውልኝ ነው እንጂ በጣም ነው የሚከብደው። አስባችሁ በጣም እና ግቡ ግቡ ግቡ። ልወጣ ነው። ትንሽ ደቂቃ ነው የምቆየው ማለት ነው። ላይክም እያደረጋችሁን

ስታምሩ ማሻላህ ይመጣል። አልኩት እኮ ጨዋታ ይመጣላት እና እንደዚያ ነው። አመሰግናለሁ የእኔ ወድ ቴጅዬ። እና በሰውቡ ደግሞ ፈታ ፈታ በሉ ብቅ ብቅ በሉ እንጂ ኧረ ተው ኑ እንጂ። ላስጎበኛችሁ ወደ ቴሌቪዥን። የሚዩም ቴሌቪዥኑ ነው የገባው። ከገስትር ከሩማን ጠቅላላ ደግሞ ወደ ተሌቪዥን አዘቀፋቸው። ጨረስሽ ወይስ ገና ነሽ? ስንት ይቀርሻል? የተበለሸ የተበለሸ፣ አሬ ይሄ ዝጋና እዚህ ጋር ነው፣ ይሄ ጋር አንተ ተጎዝጉዞበት ነው የተበለሸ። የተበለሸ ለብቻው እናደርገዋለን። ገን ቋርጠዋለን ማለት ነው። ስለተከታተላችሁ በጣም አመሰግናለሁ፣ ከልብ የማመሰግናለሁ እና ይሄንን ይመስላል የመደብ ቅሞች እየሰራችሁ ብሉ